ሄሎ። ቀለበት ቀለበት እንግዲህ ሰሞኑን ፕሮፖዝ አድርጌያለሁ ብዬ በጣም ብዙ ሰዎች እየደወላችሁ እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ እያላችሁ እና በጣም አመሰግናለሁ። በዚህ አጋጣሚ አም ቲንክ ሶ ማች በጣም በጣም ብዙ ሰው እንደሚወደኝ ያወኩበት ሞመንት ነው። ያው እውነት ለመናገር ስቶሪ ታይም ይኖረኛል ስቶሪ ታይም ይኖረኛል። ስለ ቀለበቴ በደንብ እነግራችኋለሁ። ማን እንደሆነ በደንብ እነግራችኋለሁ። ይሄኒጋ ያው እውነት ለመናገር እኔ ፐርሰናሊ በጣም ደስ ከሚለኝ ነገር አንዱ በዚህ ምድር ላይ ፍቅር ነው። በጣም ፍቅር መወድ ሰው ነኝ። በጣም ፍቅር የሚያስደስተኝ ሰው ነኝ። ኢቨን ገንዘብ ማለት ነው ሰርቫይቭ ከማድረግ ባለፈ ከመግዛት ባለፈ የሆነ ነገር ከማድረግ ያለፈ የነብስ የውስጥ ፍቅር ነው፣ ደስ የሚለው በዛም ነው እኮ መጽሐፍ ቅዱስ ላይ ሰው ዓለምን ሁሉ ቢያተርፍ ምናምን፣ አዎ ሶሪ፣ ዓለም እምነት፣ ፍቅር፣ ተስፋ አለ ከዛ ሰው ፍቅር ከሌለው ግን ከንቱ ነው ይላል። እና ፍቅር ኢትስ ቢውቲፉል ቲንግ ባይዘው፣ በጣም ደስ የሚል ነገር ነው። ሶ አንድ ነገር የምላችሁ ነገር እግዚአብሔር በመልካም ትዳር፣ በመልካም ፍቅር፣ በአፍቃሪ፣ በሚንከባከባችሁ ሰው፣ በሚወዳችሁ ሰው ይባርካችሁ። በጣም ይባርካችሁ። በጣም እወዳችኋለሁ። ስቶሪ ታይሚ፣ ዛሬ ሳይሆን ከሶስት ቀን በኋላ ፖስት አደረግላችኋለሁ። እስከዚያው ግን ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያለ ዋናችሁ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ጠብቁኝ። ስቶሪ ታይም ካሚንግ ሱን አፍተር ትሪ ዴይዝ አይ ፕሮሚስ። በጣም ነው መወዳችሁ። ቴንኪ ሶ ማች።